አሽቃባጮች ሁላ እሺ፣ አሁን ምን ያወጣ ምን ያወጣችሁ ስፖንጅ ነው ያረገዘችው፣ ሰው አይደለም ስፖንጅ ነው የተከተከችው ምናምን እያላችሁ ስታወሩ የነበራችሁ ታሽቃባጮች ማለት ነው። አሁን እስኪ እሺ፣ ምን ያወጣችሁ፣ የሚወጣችሁ ነገር ምን አለ? ለምን ተዋሻላችሁ? ገና ለዩቱብ ብላችሁ ተዋሻላችሁ፣ እንደ የሰው ህይወት ትበጠብጣላችሁ፣ ተዋሻላችሁ እኮ ጥሩ አይደለም። የሆነ ጥሩ አይደለም። የመጣው የምናገረው ስለ ሩታዬ ነው ሩታዬ እንኳን ደስ አለሽ፣ እንኳን ደስ አለሽ። የወንድ ልጅ እናት መሆንሽ በጣም ደስ ይላል። በጣም በጣም ጣም ጣም አስደስተኛል። እሺ እኔ ወድ እኔ ጀግና በርችልኝ፣ በርችልኝ። ግን ግን ግን ሁሉ ሲመጣ ያው ጥያቄ እንዳለው ወቂ፣ ግን ወደ ትዳርሽ ተመለሽ። ሆዴ ወደ ትዳርሽ ተመለሽ። ለማን ደስ ይበለው ብልሽ ነው? ቤትሽን ጥለሽ ትዳርሽን ጥለሽ የወጣሽ አትውጭ፣ ተመለሽ። ሀይ ሀይ ቤተሰብ ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እናንተ እናት ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ዛሬ መጣሁ ለአሽቃባጮች ማለት ነው። ሩታ ስፖንጅ ነው የተቀጠቀች፣ እርጉዝ አይደለችም ምን አይደለችም እያለች ስታውሮ የነበራችሁ ማለት ነው። ሻሁን ምን ይወጣችሁ? ቤቢ ሻወር ተደረገላት፣ አያችሁ? ወንድ ልጅ ነው ያረገዘች፣ አያችሁ? እስከንቃጭሎ ለዚያም እስከንቃጭሎ። ሻሁን ምን ይወጣችኋል? መልስ፣ መልሳላችሁ። እንዲ አሁን ከዚህ በኋላ መልስ አለ? መልስ እኮ የላችሁም ለምን ያልሆነ ነገር ለምን በሬ ወለደ ብላችሁ ታወራላችሁ ማውራት ካለባችሁ ደህና ደህና ነገሩ ብታወሩ ምን ችግር አለው። ያው ዙሮ ዙሮ እኮ ያው እንደዚህ እንደሆኑ መጋለጡ አይቀርም መጋለጡ ስለማይቀር የማይሆን ወሬ አታውሩ የሚሆን ወሬ አውሩ ገና ለዩቱብ ብላችሁ ለብር ብላችሁ የሆነውንም ያልሆነውንም አትቀባጥሩ እሺ ስፖንጅ አሁን ወንድ ልጅ ሆነ እንዴ ስፖንጅ ቤቢሻወር ተደረገለት እንዴ እስኪ እዩ በተለይ አንዷ ሁሌ ስለ እነሱ ስትዘግብ የነበርሽ በሬ ወለደ እያልሽ ስት የነበርሽ ማለት ነው። ሻሁንስ ምን ይዋጥሽ? ደግሞ ድጋሚ ምንት ያለሽ ከስፖንጆ ወደ ምን ትመለሻለሽ? ለሁላችንም እስኪ ልብ ይስጠን፣ ለአንቺም ልብ ይስጥሽ፣ ለሁላችንም ልብ ይስጠን። ትክክለኛውን ነገር ያየነውን ነገር ትክክለኛውን የምናገር ጥሩ ነው፣ ግን ያልሆነ ነገር ማውራቱ ደግሞ ጥሩ አይደለም። እና ሩታዬ የኔ ቆንጆ የኔ ውድ የኔ ህት። እና በርችልኝ፣ በርችልኝ። ፈጣሪ ደግሞ በሰላም ያገላግልሽ። ሌላ ምንም የሚባለው ነገር የለምእና ና ወደ ትዳርሽ ተመለሽ። ሩታየ ምእተየ ሰወሪያ አትስሚ ለጠላት፣ ለወደች ደስተ አትፍጠሪ። ተመለሽ ወደ ቤትሽ። ፍች ምን ያደርጋል? ምንም እኳ አይሰራልሽም። አብርሃም ጥሩ ልጅ ነው፣ አንችም ጥሩ ልጅ ነሽ። ስለዚህ ትዳራችሁንን አት ፍቺ ውዴ። አብራችሁ ናችሁ። ልጃችሁን አሳድጉ፣ ቤቢን አሳድጉ እንሻአላ እሱ ደግሞ ፈጣሪ በሰላም ያምጣው እና ልጅሽን አምርሽ ከአባቱ ጋራ ብታሳድጊ ጥሩ ነው እና ሆዴ፣ አሁንም ቀጥ ቆመሽ ቀስ ብለሽ አስቢ። ልጅነትን ወላ ምንድን ነው ያጠቃሽ? የሚዲያ ወሬ አትከተይ። የሚዲያ ወሬ ምንም የሚያደርግልሽ ነገር የለም እናቴ፣ ያው ትዳርሽን ነው የሚበጠብጠው። አንዱ አንዱን ይዘግባል፣ አንዱ አንዱን ያወራል፣ አንዱ አንዱን ያወራል። ስለዚህ ጥሩ አይደለም እሩታዬ፣ ተመለሽ ወደ ቤትሽ። አሁን ቤትሽ ገብተሽ አስተካከልሽ በኋላ ያው ሂደሽ ከናትሽ ጋር መውለድ ትችያለሽ። ያ ችግር የለውም፣ ግን መስማማትን የመሰለ ነገር የለም። ለጠላት ለወዳጅ ቦታ ትስጭ፣ በራ ትክፈች። አሁን አንድ ቤት ማለት ነው ከተዘጋ ማንም ያንን ቤት አይከፍተውም። ማንም ያው ቁልፍ ያለው ሰው ብቻ ነው እና የሚከፍተው። ስለዚህ አንቺ ደግሞ ቁልፍ መሆን አለብሽ። ሴት አይደለሽ እንዴ? ሴቶች እኮ ብልጦች ነን እንዴ? ብልጦች ነን ብልጥ ነው ሆነሽ መገኘት ያለብሽ። እንደሞኛ አትሁኚ። ለማን እነሱ አንድ አንዱን አንዱ አንዱን እያሉ ቤትሽን አስወጥተው ያው ሌላው ይገባለኝ ብልጡ ማለት ነው። ብልጦቹ ይገባሉ በሩም ይዘጋሉ። ከገቡ በኋላ በራችን ዘግተው ቁጭላሉ። አለቀ። ማንም አያስወጣቸውም። ስለዚህ አንቺ ደግሞ ያለፈ አልፏል፣ ምንም አይደለም። ሁሉም በይቅርታ የሚሆን ነገር ነው። ነፍስ ገዳይ እንኳን ነፍስ እንኳን የገደለ ሰው ይቅርታ ካለ ይቅርታ ነውሽ አሁንም ደግሞ እሱ ይቀጣ ያያልሽ። ነው ውዴ ተመለሽ ወደ ቤትሽ። ይሄን መመክርሽ ነገር ይሄ ነው፣ ሌላ ምንም አይደለም። መመክርሽ ወደ ቤትሽ ተመለሽ፣ ቤት ይሻልሻል። ለጠላት ለወዳጅ ደስታ ታርጊ። ስንት ነገር የለፋሽለት ቤት ነው፣ ትዳርሽ ነው። ትዳር ማለት ደግሞ ቀልድ አይደለም እሩታዬ። ለዚያም ደግሞ አሁን ሁለት ነሽ ደስ የሚለው ነገር እና ግቢ ወደ ቤትሽ። ወረቀቱ ገና ፈርሟል አልፈረመ ምናምን የሚለውን ነገር እርሹ፣ ተይው ምን ችግር አለው? እሱን ታይና ግቢ ግብተሽ፣ ስራሽን ስሪ። ምን ችግር አለ ደግሞ የሰው መውደድ አለሽ። የሰው መውደድ እስካለሽ ድረስ ግቢ፣ ለጠላት ለወዳጅ ይህ በራ አትክፈቺ። ኖምልሽ ውዴ። እናንታች አሽቃባጮች ደግሞ ገና እሷ ወታለች፣ እሷ ለቃለች ብላቸው፣ ደግሞ ከስር ከስር እንደ ውሻ ምዞሩት፣ ወጣ በሉላት ወጣ ልወጣ በሉላት፣ እና ለእሷም ለብቻዋ ቦታ ስጧት። አዎ ቦታ ስጧት። እስኪ ብቻዋን ሁና ታስብ፣ እሱም ቢሆን ብቻውን ሆኖ ያስብ። አሁን ኮ ችግሩ ምን መሰላቸው? ሁለታቸው እየተዋደዱ ሰው ነው እንደሚያደርጋቸው። አንዱ አንዱን ይገባል፣ በአንዱ አንዱ ይገባል፣ በአንዱ አንዱ ይገባል። በቃ እነሱ እየተለያዩ መሄድ ይጀመሩ እና ውዴ፣ የማንንም ወሬ ስሚ፣ የቤተሰቦችሽን ወሬ ስሚ፣ ተመለሽ ወደ ቤትሽ። ያው እኛም ቤተሰቦችሽ ነን፣ አንድ አካልሽ ነን። ስለዚህ ያም ያም የሚናገርሽ ሁሉንም አትቀበይም። የተወሰነውን ተቀበይ፣ የተወሰነውን ደግሞ ተይና ግቢ ወደ ቤትሽ። ሆዴ ምን ያደርጋል ብለሽ ነው ያም ያም ስላወራብሽ፣ ያም ያም ቪዲዮ ስለሰራብሽ፣ ምንም ይመጣል ጥቅም የለውም። ላንች ምንም ጥቅም እስከሌለው ድረስ ያንቺ ጥቅሙ ምንድን ነው? ሆዴ ቀጥ ብለሽ ወደ ቤትሽ መግባትሽ መመለስሽ ነው። እና ተመለሽ ወደ ቤትሽ። ቤትሽን የመሰለ ነገር የለም። ምንም ቢሆን ምንም ትዳር ትዳር ነው። ልጅ ልጅ ነው። ስለዚህ ኑሮ ነው። እና ለማንም ቦታ ትስጭ። ተመለሽ ውዴ። እናንተ አሽቃባጮች ደግሞ አታሽቃብጡ፣ አታሽቃብጡ አሉ ወንዶችም ሴቶችም የሚያሽቃብጧሉ ወንድ ጠፋ እንዴ ደግሞ ሴቶች ደግሞ ይንጠለጠላሉ እሷ በራቀሽ ቁጥር ሌላ እየመጣ ይንጠለጠላል ወንዱ ደግሞ ያው ለብር ነው ወንዱ ለቢዝነስ ነው ሌላም አይደለም ወንዶቹ እንኳን ያው ለዩቱብ ነው ሴቶችም ሴቶች እንኳን ሁለት አይነት ጥቅም አላቸው አንደኛ እሱን ይዛሉ ሁለተኛ ደግሞ ያው ዩቱባቸውን ይሸቅላሉ ባንቺ ማለት ነው ባንቺና በአብርሃም በሁለቱ ሁለታችሁን ምስኪኖች ስለዚህ ውዶች አንተም ቢሆን አብርሃምም ቢሆን ደግሞ ሰከን በል ያምያም እየመጣ ሲነግርህ ያምያም እየመጣ ከአጠገብ ሲለጥፍ ማንንም ሴት አታቅርብ ምን ያደርግላል እስኪ የብቻ ሁነ እየው የብቻ ሁነ ስታየው እሷም ትመጣለች እሷም ትመለሳለች ለሷም ደግሞ አስብ አንደኛ እርጉዝ ናት እርጉዝ ሰው እኮ ብዙ ነገሮች ያስፈልጉታል ያናድዳል ምን ይላል ብዙ ነገር አለ ስለዚህ አንተ ደግሞ ካላወቅ ደግሞ እህትህን ጠይቅ እናትህን ጠይቅ ሌሎች አሉ የወለዱ እነሱ እነሱን ጠይቅ። እኛን እኛን ጠይቅ። እርጉዝ ስትሆን ብዙ ብዙ ነገሮችን ያበሳጭሃል። ምን ይላሉ? ተረዳት ተረዳት። እህ ገና እሷ እንደዚህ ብላኛለች እያልክ ያም ያም ሴት ሲመጣልህ እነሱ ጋር አብረሂዳ ትለጠፍ። ብቻ ሁን ራቅ። እስኪ ከሴቶች የእውነት የአብርሃም ራቅ ከሴቶች። ከሴቶች ብትርቅ እኮ እሷ ትመጣለች። እርግጠኛ ነኝ ትመለሳለች ትመለሳለች ይወድሃሉ። የመጣችሁ አይታህል አይደለም መጀመሪያ እንዴት ብላ እንደመጣችሁ አንተ አይደለም እኮ ያመጣሃል የመጣችው እኮ በራሷን ነው የመጣችሁ። ስለምትወድ ስለምታፈቅርህ ነው የመጣችው። ስለዚህ ደግሞ የመጣች ልጅ ደግሞ ያም ያም እየመጣ በሲለጠፍብህ ቦታ ትስጥ እና አሁንም ራቅ ከእሷ ራቅ። እሷ ትመለሳለች። አብረህ አብረህ የምትልጅ አለች። ማናስም ሬሜላ ነው ሬሜላ የሚሏት። አንቺ ደግሞ እናቴ ሌላ ሰው ሞልቷል ሚዲያ ላይ አድር ያለሽ እንዴ። ሌላ ሰው እስከ ሞላ ድረስ ከሱ እስኪ ራቂ። እሷ አልፈልግም ከሱ ጋር እንድቶኛ አልፈልግም እስካለች ድረስ እሱ ጋራ ራቂ ላት ራቄ። በጓደኝነት በምን እንደህት እንደወንድም በቃ አልፈልግም ካለች ደግሞ አልፈልግም ነው ተያት። ትዳሯ ነው ምን ያደረግልሻል ካለ እሱ ሰው የለም። እንደ ጓደኛ ሞልቶ የለ እንደ ጓደኞቹ፣ የእሱ ጓደኞች አሉ እነሱ ጋር ብረች ተገናኘ ደግሞ ጭራሽ አሁን ደግሞ ይባስ ብለሽ አፍረሽ ጉራጌ ክልል ይዘሽ ይሄድሽ ወደ ቤተሰቦችሽ። እንዴ ለምን እሱ አልፈልግሽም እያለች እኮ ነው። ምንም ወረቀቱን ፈረምኩን ቢሉም እኮ ይመለሳሉ። እነሱ የወለዱ ናቸው። እርጉዝ ናት። አንቺ እንደ ሴቱ ነሽ፣ ማሰብ የነበረብሽ አንቺ ነሽ። እንዲያውም እሱ እናይ ምናምን ብሎ ቢደውልልሽ እንኳን ላ እንደዚህ መሆን የለበትም። እኔም ሴት ነኝ፣ ለምን እንጎዳታለን ብለሽ ማሰብ ነበረብሽ። ግን አላሰብሽም። አንቺ እንደውም እሷ ስለ ራቀችልሽ ተደስተሽ ይዘሽ ወሰድሽ። እሱም ምስኪን ዘመሎ እንደ በግ ተነድቶ ይሄዳል እንዴ። ሰው ግን ምን ሆኖ ነው? ለምን አያስብም እንዴ? መሆን እኮ የለበትም። አሁን እኮ ህፃን ልጅ ማንም የለም፣ ሁሉም ትልልቅ ነው። ግን ለዩቱብ ብሎ ያም ያም ሲሸቀልባችሁ ጸጥ ብላችሁ ቦታ ትስጡ። አንዳንዴም እንሆ ማለት አለብህ አንተ ለምን አንቺ ኧረ የሚለም ደግሞ ከአጠገቧ ውጭ፣ ረሀቂ በቃ እስኪ ረሀቂ። ምን ያደርግልሻል እህቴ? አንቺ ገና ወጣት ነሽ፣ ልጅ ነሽ፣ ቆንጅዬ ነሽ፣ ስሬ ወተሽ ከዚያ ጋር አንቺን የሚፈልግ ሞልቷል። ይመጣል፣ ይመጣል እንደ ጉድ። ደግሞ ሚዲያ ላይ እየሰራሽ ምን ነው እየተገላለጥሽ እየሰራሽ ይመጣል። የማይመጣልሽ ነገር የለም። እና ስለዚህ ከሩታና ከብርሽ መሀል ራቂ፣ ውጪ፣ ውጪ፣ ውጪ። ሩታዬ እወድሻለሁ፣ በጣም ነው የምወድሽ። ስለዚህ አንቺ ደግሞ ወደ ትዳርሽ ተመለሽ፣ በሰላም ተገላገይ። ፈጣሪ ከአንቺ ጋር ይሁን ውዴ። ባይ